ምላሴ እራሱን ሳተ። ሁለት ቀን ሙሉ ምግብና እንዲሁም እንቅልፍ በማጣቱ ምክንያት ከህመሙ ጋር ተደራርቦ እራሱን እንዴት ስታደረገው፣ ሀናም በጣም ደነገጠች። ዶክተሩ ምን እየተካሄደ ነው ያለው? አደራ ብያችኋል ነበር። እን እንዴት በዚህ ልክ እንደ ጎዳ ታደርጋላችሁ አለ። በጣም ሀና ተደናገጠች። የኔ ጥፋት ነው አለች። ምላሴ ምንም አይነት መናገር አልቻለም። የምላሴ እናት ከልጇ ልታይ ከሄደችበት ቀረች። እህቱ በጣም ደነገጠች። ሰላምዬ እያለቀሰች ወንድሜ ተነስ፣ እባክህን ተነስ እያለች ማልቀስ ጀመረች። ሰላም፣ ሰላም የቻናል ቤተሰቦች እንዴት ናችሁ? ሰላማችሁ ብዝት ብዝዝት ይበልልኝ በያላችሁበት ላይክ ሰብስክራይብ ስለምታደርጉኝ እያመሰገንኩኝ ዛሬ ምላሴ ሆስፒታል በቶሎ ይዘው ሄዱ። ሆስፒታልም ላይ ቶሎ ሊነቃ አልቻለም። ምክንያቱም የምግብ እጥረትና የእንቅልፍ እጥረት በጣም ብዙ ተደራርቦ ውስጡ ላይ ህመሞቹ በጣም ከፍተኛ አደጋ እንዳደርስበት አድርጎታል። በዚህ ምክንያትም ዶክተሩ በጣም ተደናገጠ። እዚህ ደረጃ እስከሚደርስ ድረስ የት ነበራችሁ? ምክንያቱም አደራ ለደቂቃ ከጎኑ እንዳትጠፉ ያልኩት እንኳን ሶስት ቀን ምግብ ከበላ ሶስት ቀን እንደሆነው እና ውስጡ ላይ ምንም አይነት ፈሳሽ እንደሌለ እንዲሁም ጭንንቅ የተጨናነቀበት ነገር እንዳለ የእንቅል ፍጥረትም እንዳለ ከህመሙ ጋር ተደራርቦ በጣም ከፍተኛ ችግር እንደሚያመጣ ከዚህ በፊት ነግሬያችሁ ነበር። አሁን ላይ የምላሴ የሚያሳየው ነገር ያ ነው። አላት ለምላሴ እናት የምላሴ እናት እኔ ነኝ ጥፋተኛው ልጅ ልጅን ያችኛዋን ልጄን እያልኩኝ እነዚህ ልጆችን የተውኩት እኔ ነኝ ምላሴን የተውኩት እኔ ነኝ እኔ ነኝ የጥፋተኛዋ ምክንያቱም ልጅን ለማየት የጠፋችሁ ልጅን ለማየት እያልኩኝ ልጄን ትቼዋለሁ እያለች ከ ጓደኛዋ ጋርና ከሀና ጋር ወደ መመላለስ ጀመሩ። ዶክተሩ እንዲወጡለትና ና ህክምናውን በቶሎ እንዲያደርግለት እንዲሁም ፈሳሽ እንዲሰጠው ውጡልኝ ብሎ አዘዘ። ሰላምዬ በጣም አለቀሰች። በጣም ተንሰቀሰቀች። የምታደርገው ሁላ ጠፋት። የምታደርገው ነገር ሁላ ጨነቃት። ምን ማድረግ እንዳለባት ጠፋት። ሀንዬ እና ሰላም ተቃቀፉ፣ በጣም አለቀሱ። ምን ማድረግ አለብን? ምክንያቱም ትናንት ማታ ላይ ነው የጀመረው። ምንም አይነት እንቅልፍ አላየም። እህት እኳ ልመጣል ነው እያለ በጣም ሲጨናነቅ ነበረ አለቻት። የምን እህት ነው የምታወሪው? አለች ሰላም ተክታይ ውባ እናቴ እናቲ 16 ዓመት የጠፋችውን ህቴን በቴሌቪዥን አየሁ ብላ በዛ የተነሳ እንቅልፍ በማጣቷ ና ስትጮህ በጣም ስትወርቅብን ጓደኛዋን ጠርተን ነበረ እዛ እንዲታደር ያደረግ ነው በዛ ምክንያት እሱም ተጨናንቆ ነበር አለቻት። የሀንዬ አባት በጣም አመማቸው። ከጎኑ አሲር ሀንዬ እንዳትጨናነቅ ብዬ ነው እንጂ ልጄ በጣም አሞኛል አለ። አሲርን በጣም አለቀሰ። ሀንዬ እንድትጨነቅ ብቻ ማን አደረገ? እኔስ ልጃቸው አይደለሁ? እኔም እኮ እናንተን ካጣሁኝ ይጨንቀኛል። እኔም እኮ አባቴ አንተነፍ ብሎ አቀፈው። ይህን አባት አቀፈ። በል ብላና ወደ ቤተ ክርስቲያን እንሄድና እንጸለ ያለው በልቶ ጆሮ ምግቡን በልቶ ከጨረሰ በኋላ ወደ ቤተ ክርስቲያን ለመነሳት ቢታገሉ መነሳት አልቻሉም። እግራቸው ተሳሰረ። በጣም እኮ አሟችኋል መሰል። ስለዚህ ሐኪም ቤት አሁንም መርፌውን መጀመሪያ ከወሰድን በኋላ ስንመለስ ቤተ ክርስቲያን እንሄዳለን። ቤተ ክርስቲያን ደግሞ በማንኛውም ሰዓት መሄድ ይቻላል አለው፣ አለ ጆሮ። የሀንዬ አባት መጀመሪያ ቤተ ክርስቲያን እጅ ምሳለም አለብኝ፣ መጀመሪያ ከዚያ በኋላ መርፌው ይደርሳል። አለ ምላሴም፣ ከረፈደ መርፌውን ሊወጉ አይችሉም። ሀንዬ ደግሞ አደራ ብላኛለኝ። ስለዚህ መጀመሪያ መሄድ አለብን ሆስፒታል ነው፣ ከዚያ ስንመለስ ቤተ ክርስቲያን። አለ እሺ ብለው ተስማሙ። የጆሮ እህት አባቷ በጠና ታመው እንዲመጣና ቤት አባቷን እንዳይ ነገረችው። ነገር ግን ጆሮ፣ እኔ እዛ ቤት አልመጣም፣ ምክንያቱም አባትሽ የሆነ አደጋ ሊያደርስብኝ ስለሚችል፣ እኔ አሁን እስር ቤት መግባት አልፈልግም። ምክንያቱም በገንዘብና በሌላ ነገር መርዳት ባልችል እንኳ ቢያንስ ከጎኗ መሆን አለብኝ። እስር ቤት ገብቼ በእሷ ናፍቆት መሰቃየት አልፈልግም። እንደገና ደግሞ አባቴ ዝህ ነው አሞታል፣ እኔ እሱን መልሶ ቢያሳስረኝ መግባት አልፈልግም አላት። ይገባኛል ነገር ግን አባት አሁን መንቀሳቀስ አይችልም እሱን ጥሪው ብሎኝ ነው አለችው ለምን እንደሆነ እሱ እንዲጠራ ፈቅድ ፈልጓል ምክንያቱም አሁን ላይ ተይዟል የሞት ጣር እየመጣ እንደሆነ ገብቶታል መሰል ወይም ንብረቱን ሙሉ ለሙሉ ለሱ ሊመልስ ይሆን ወይ ለገዛ ልጁ ሊሰጥ ይሆን ግራ በሚያጋባ ሁኔታ እንዲያ ለምን እንድታመጣው ጠይቋታል ነገር ግን ጆሮ በፍጹም እኔ እዛ ጋ መሄድ አልፈልግም፣ ምክንያቱም አባቶች ተንኮልና ተንኮል የሞላበት ነው፣ አለ ደላላው። ወደ ደሴ ደወለ ወደ ጓደኛው ደሴ ደውሎ እንዴት ነህ ኤልያስ አለው። ኤልያስን በጣም ደናነኝ አለው፣ ስራው እንደጀመረ ና፣ ነገር ግን ለአንዬ አባት የሚሆን የገንዘብ ብድር እንዳላገኘ ግራ እንደገባው ነገረው። ኤልያስ እባክህን አትጨናነቅ ፈጣሪ አለ ሁሉም ነገር ደግሞ በፈጣሪ እንስጠው ሀንዬ እኮ በጣም አልቅሳ እያለቀሰች በጣም እየተንቀጠቀጠች ነበር ስለዚህ ለሀንዬማ መድረስ አለብኝ ብዬ ነበር ወደዚህ ወደ ደሴ የተመለስኩት እዚህም ሁሉም ነገር ጠመመብኝ እኔ ምን ማደግ እንዳለብኝ አላቅም አለው እባክህን አንተ እኮ በጣም መልካም ሰው ነህ ስለዚህ አንተ የምትችለውን እያደረክ ነው ከማትችለው በላይ ደግሞ አትጠየቅም አለው ጆሮ አሁን ትልቅ ውሳኔ የወሰነው ነገር ከአባትየው ጋር ሂዶ መጋፈጥ ሞከረ፣ ለመሞከር ነበር ከራሱ ጋራ ክርክር የያዘው ደግሞም ከፖሊሶቹ ጋር ተመሳጥሮ ቢያሳስረውና አባቷ አሟቸው ከጎናቸው እንኳ ወደ ሆስፒታልም ሆነ ቤተ ክርስቲያን እንዲሁም ቤት ውስጥ የሚቀመጥላት የለም እኔ እስር ቤት ከገባው ስለዚህ አሁን ላይ ማድረግ አልችልም ነገር ግን አሁን ላይ አባቴ በጣም ታሟል ስለዚህ መታከም አለበት ብሎ ከራሱ ጋር ንግግሩን ጀመረ ወደ ሀንዬ ደወለ ጆሮ ወደ ሀንዬ ደወለ። ሀንዬ ደግሞ ስልክ አትመልስም። ምን እንደሆነች ግራ ገባው። ሀንዬ በጣም ተጨንቃለች። የምላሴ ጉዳይ ዶክተሩ በጣም ከፍተኛ ጭንቀትና ከፍተኛ የሕመም ጉዳት ላይ ነው ያለው። ምላሴ በጣም ከፍተኛ ላይ ነው ያለው፣ መጸን ላይ ነው ያለብን አለ። ሰላምዬ በጣም ተጨናነቀች። በጣም ደነገጠኝ። ማታ እንቅልፍ እንዲወስደው ማድረግ ነበረብኝ። ምን ህን ነው አመመህ ማለት ነበረብኝ። ጥፋቱ የኔ ነው ብላ በጣም እያለቀሰ የተናገረኝ አንድ ወንድሜ እኮ ነው የሚያስብልኝ የሚጨነቅልኝ። እሱን ደግሞ ማጣት አልፈልግም። አንዬ፣ እባክሽን አንድ ነገር አድርጌ ያለቻት። የኔ ፈጣሪ ምንም አያደርገውም። እኔ እርግጠኛ ምላሴ ተሽሎት ወደ ቤቱ ይመለሳል። ሁሉም ነገር ወደ ነበረበት ይመለሳል። አትጨናነቂ፣ አንቺ ፈጣሪ ሁሉንም ነገር ያስተካክለዋል። እንዴት እያ ያልሽ ነው? አሞታል እኮ እያለ ነው ዶክተሩ። ስለዚህ ቢያንስ አንቺ የሆነ ነገር አድርጊ ከዶክተሩ ጋራ። አንቺ እስከ ዛሬ ስትአክሚዋል ነበር። ስለዚህ የሆነ ነገር አድርጊ እያለች አለቀሰች። ውድና የተከበራችሁ የቻናል ቤተሰቦች ላይክ ሰብስክራይብ በማድረግ አበረታቱኝ። ስለምታደርጉልኝ ነገር ሁላ በጣም አመሰግናለሁ። በጣም የሚመሰግነው ኑሩልኝ በያላችሁበት አላህ ስብን ታላ